ተናገሪ እሺ ቅርብ ነው ወይስ ሩቅ ነው እሺ ሩቅ ነው ልበልክ እንደ ቅርብ ነው ጌታ እኔ ፀሐዩ ከብዶኛል እ ክትፎ እዛ ግጥም ስታረግበት ምናልባት ክትፎ ክትፎ ክትፎ ግን አስጠልቶኛል እውነት ለመናገር እሺ ለምን መጣሽ ታዲያ ምን ልትሰሪ መጣሽ እኔ ምግብ ልበላ አይደለም ሰው ቤት ሄድኩት ያው ነገር ቪዲዮን ስለሚያዩት ምግብ ልንበላ ሳይሆን ባል ልናከብር ነው በላቸው አንተ አምግብ ልበ ምግብ ልበላ አይደለም። እኔ ዝም ብዬሽ ገደለኝ እንሂድ የሚል ሀሳብማ ያው ካሜራ ሳቅስ አቀርብ ነገር ቪዲዮ እንደሚፖሰት ሲያቅ ነው አይደል? እንሂድ የሚል ሀሳብ ያመጣሁ እንጂ አልሄድም ብሎ አኩርፎ ቁጭ ብሎ መኪና ውስጥ በቃኝ። ቅርብ ነው ወይ አይመለስም ወይ ምን አይነት እዚህ ጠራራ ፀሐይ ላይ ጉድ አደረገኛት አብረሀም ትሄዳለህ ጌታ የምረመ ጌታም፣ ግን ደግሞ ማለት ነው አሁንም ከራቀኝ ጌታ ይህ መቀመጥ ልቀመጥ፣ እሱ ጋር ልቀመጥ፣ እኔም እሱ ጋር ምን ችግር አለ? ጋ ትንሽ ጠጋ ብለህልኝ ብትነዳ እሱ ጋ ቤተሰቦች፣ አንዱ ፍቅር ካለ በሰማይ መንገድ ያለ ነው የሚባለው። ስለዚህ አሁን ትንሽ ጠጋ በልልኝ እና እዚህ እናፍቃለው እና ውድ ቤተሰቦቼ እንግዲህ ተስማምተዋል። አብረሽ ፕሮግራሙ ላይ አሪፍ ጊዜ እናሳልፋለን ብዬ አስባለሁ። እዛ ሄዶ ደከመኝ ምግብ ስጡኝ የሚል ነው የሚመስለኝ። አለምጣ በዛ በኩል ጋር ለእኛ

ዋናኛ መተረፋችን ነው። በቃ ተረጋጋ ተረጋጋ በቃ፣ ወደዚህ ትወድቃለና። ዩቲዩብ ፕሪሚየም ሆወ ዩቲዩብ ብዱን አለነት ምን ልበላው፧ መውጣት አይችልም። አይችልም፣ መውጣት አብርሽ፣ አይችልም። ትልቅዬ ድንጋይ አለው፣ ድንጋይ አይሆንም። አዎ ድንጋይ ይዞታል። መውጣት አይችልም። ቦዲ ይጎዳል። ቃይ እንዳትሄድ እንዳትሄድ ድንጋዩ ይዞታል። እንደገና ቦዲም ተጎርቷል አይተዋል።

አብሪሽ ደ አይ፣ በቃ እኛው ዋናው መሰለፋችን መኪና፣ የምታውቂው ሰው ካለ ሰፈር ሰው የምታውቂ ካለ፣ ድንጋዩን ከፍ እናደርገውና መክፈት እንችላለን ወደኋላ ማለት ነው።

እንዴ እኔ ኮዛ ከዚህ በፊት ሄደንበት እናውቃለን፣ ግን እንደዚህ መንገዱ አልመሰለኝም። ደግሞ እውነት ተቀያይሯል መንገዱ ራሱ። ቤቱ ከዚህ ይርቃል። በእግር የሚኬድ አይነት አይደለም። በእግርስ ምን ሄድ። ለማን ጥለነ ነው የምንሄደው፣ መኪናውን። መኪናው ተረጋጋ እስኪ ቆይ። ጥሩ መተናል እኮ እስካሁን። ያኛውን ድንጋይ ያለፍን። ይሄ ይከብደኛል ብዬ አላሰብኩም። ግሞዛን ስለሚያይሻል አትተው እንጂ መንገዱ ይሆናል እኮ፣ አይደለም ቆይ፣ አብርሽ ተረጋጋ። በጌታ ቆይ ስማኝ እኮ ግራ ገብቶኛል ምን ማድረግ እንዳለብኝ። ግን ደግሞ እንደዚህ አይደለም መፍትሄ የምንፈልገው ቢያንስ ወይ ሰው እንኳን የምናገኝ